በላይቤሪያ የሚገኙ የካቶሊክ ጳጳሳት መከፋፈል ለእርቅና ለእድገት እንቅፋት ይሆናል በማለት ተናገሩ። የላይቤሪያ የካቶሊክ ጳጳሳት ጉባኤ አባላት በምዕራብ አፍሪካ ሀገራት በእግዚአብሔር ሕዝብ መካከል ያለውን መለያየት ያወገዙ ሲሆን በአብይ ጾም ወቅት በሕብረተሰቡ መካከል እርቅ እንዲመጣ ጠይቀዋል። ጳጳሳቱ በ2025 የአብይ ጾም ሐዋርያዊ መልእክታቸው በፖለቲካዊ ግንኙነት፣ በጎሳና በክልል ላይ የተመሰረተ ክፍፍልን አንስተው ይህ ሁኔታ በሀገሪቱ እድገት ላይ እንቅፋት እንደሆነ ገልጸዋል። የላይቤሪያ የጳጳሳት ጉባኤ አባላቱ ረቡዕ የካቲት 26 ቀን 2017 ዓ.ም ላለፉት አስር ዓመታት ወደ እርቅ የምናደርገውን ግስጋሴ እየገታ ያለውን የመከፋፈል መንፈስ ስንዋጋ ቆይተናል። ሁላችንም በእግዚአብሔር መልክና አምሳል የተፈጠርን መሆናችንንና የማይገሰሱ መብቶችን የተጎናጸፍን መሆናችንን ረስተናል፣ በማለት መልእክታቸውን አስተላልፈዋል። ጳጳሳቱ ፍጹም የሆነ ፍጡር ባይኖርም ሁላችንም ወደ ፍጽምና ተጠርተናል። በእነዚህ ግጭቶች ውስጥ ሆነን እግዚአብሔርን ስላስቀየምን ይቅርታ ልንለምነው ይገባል ይገባናል በማለት ተናግረው ማህበረሰብ ውስጥ ግጭት የማይቀር ቢሆንም በግላዊ አስተሳሰቦችና በርዕዮተ ዓለም መካከል የሚፈጠሩ ግጭቶች የሚያደርሱት ሁከትና ውድመት እድገትን የሚጎዳ መሆኑን አክለው ገልጸዋል።